ሰላም ወዳጆቼ እንዴት ናችሁ? ጳውሎስ እባላለሁ። ታሪኬ የጀመረው ወደ ደማስቆ ስሄድ በመጽሐፍ ቅዱስ ውስጥ ብዙዎቻችሁ ጳውሎስ በሚለው ስም ታውቁኛላችሁ። አዲስ ኪዳን ውስጥ ከሮሜ ጀምሮ 14 መጻሕፍትን የጻፍኩት እኔ ነኝ። ዓለምን እየዞሩ ደግሞ ወንጌልን ይሰብኩ ከነበሩት ሐዋርያት መካከል አንዱ እኔ ነበርኩ። ግን ልንገራችሁ፣ ነገሮች የጀመሩት በዚህ መልኩ አልነበረም። በእርግጠኝነት የድሮ እኔን መንገድ ላይ ብታገኙኝ መንገዱን አቋርጣችሁ ታልፉኝ ነበር። ምክንያቱም ጥሩ ሰው አልነበርኩም። ስሜ ወደ ጳውሎስ ከመቀየሩ በፊት ሳውል ነበር፣ የጠርሴሱ ሳውል። የሮም ዜግነትም ነበረኝ። የአባቶቻችንን ሕግ በገማልያል እግር ስር ተቀመጪ በሚገባ ተምሬያለሁ። የፈሪሳውያን ፈሪሳዊ ነበርኩኝ። ለእግዚአብሔርም የምቀና ሰው ነበርኩኝ። ነገር ግን የምቀናው በስተት ነበር። ምን መሰላችሁ? የክርስቶስ ተከታዮች ወንጌልን መስበክ ሲጀምሩ እንደ ችግር ፈጣሪዎች ነበር ያየኋቸው። በዚያን ጊዜ ደግሞ ችግር ፈጣሪዎችን ስናገኝ ምን እንደምናደርግ ታውቃላችሁ? ዝም እናሰኛቸው ነበር። እናም ቤት ለቤት እየገባው ወንጌልን የሚሰብኩትን የክርስቶስን ተከታዮች ወንድም የሆኑ ሴት ጎትቼ አወጣና እስር ቤት ወረውራቸው ነበር። ይገባኛል፣ ጥሩ ሰው አልነበርኩም። ከዚያም አንድ ቀን መጣ፣ ሙሉ ታሪኬ የሚቀይርበት ቀን እንደተለመደው የክርስቶስን ተከታዮች ሰብስቤ ወደ እስር ቤት ለመጣል ወደ ደማስቆ ሲሄድ ነበር። ደማስቆ ለመድረስ ጥቂት ሲቀረኝ ታላቅ ብርሃን በዙሪያ ያንጸባረቀ። የብርሃኑ ብርታት ከፈረሴ ላይ ጣለኝ። በጣም ደነገጥኩኝ። በሕይወቴ እንዲህ አይነት ብርሃን አይቼ አላውቅም። በዚያን ጊዜ ነው ሳውል ለምን ታሳደኛለህ የሚል ድምፅ የሰማሁት። አይገርማችሁም ለምን ታሳደኛለህ? ብርሃኑ ሲነካኝ ብቻ በጀርባዬ የጣለኝ እሱ ለምን ታሳደኛለህ አለኝ። ማን እኔ አንተን እንዴት? ብዬ ምን ማለት ነው? ወዲያው ወደ 15 ጥያቄ ጭንቅላቴ ውስጥ ተፈጠረ። የቱን እንደምጠይቀው ግን አላውቅም። በስተመጨረሻም ከመተዋወቅ ልጀምር ብዬ ጌታ ሆይ አንተ ማንህ? አልኩት። እርሱም እኔማ አንተ የምታሳደኝ ኢየሱስ ነኝ አለኝ። ለካ እሱ ነው ክርስቶስ፣ የእግዚአብሔር ልጅ። ሐዋርያት ልክ ነበሩ። እኔ ግን እነርሱ የሚያወሩለት እሱ የእግዚአብሔር ልጅ መሆኑን ሳላውቅ ዝም ላሰኛቸው ነበር አካሄዴ ለካ አይቻልም። አምላካቸው ኃይለኛ ነው። የብርሃኑ ኃይል ትንሽ አይኔን አገኘው መሰለኝ። አይነ ስውር ሆንኩኝ ለሦስት ቀናት ያክል የማየው ሁሉ ጨለማ ነው። ምግብ አልበላም፣ ውሃ አልጠጣም፣ እኔና ሐሳቤ ብቻ። ምን ስታስብ ነበር አላችሁኝ? ለምን ታሳድደኛለህ ያለኝን ወይስ ለሚያምኑበት በእነርሱ ፈንታ እንደሚቆምላቸው አይደለም። ምን መሰላችሁ? እኔ የጠርሴሱ ሳውል ነኝ። ክርስቲያኖችን ሳይ ደሜ የሚፈላ የኢየሱስን ተከታዮች ካገኘው ቤታቸውን እስር ቤት የማደርግ ሰው ነኝ። ታዲያ እኔን ሳውልን እርሱ ቅዱስ የእግዚአብሔር ልጅ እንዴት በስሜ ጠራኝ? በበደሌስ ምክንያት ለምን አላጠፋኝም? ይህ ነበር ሐሳቢ። ግን ምሕረቱ ብቻ ነው የታየኝ። እንዲህ እንዲያ እያልኩኝ በሐሳብ ጭልጥ ብዬ እያለ አንድ ያልተጠበቀ ሰው መጣ። ሐናንያ ይባላል። ወደ እኔ እንዲመጣና እንዲፈውሰኝ ጌታ በራእይ ነግሮት ነበር የመጣው። ነገር ግን ሐናንያ በቀላሉ እሽ የጠርሴሱ ሳውል እንደወንኩ ያውቅ ስለነበር ከጌታ ዘንድ ማረጋገጫ ጠየቀ። ጌታ ሆይ፣ እርግጠኛ ነህ? ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያክል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው ብሎ ሁሉን ለሚያውቀው ጌታ ዓላማ ይነገረው። ሐናንያ ፈርቶ ነበር። ነገር ግን ልክ ነው መጥፎ ሰው ነበርኩኝ። ሐናንያ ግን ጌታ እንዳዘዘው አደረገ። ወዲያውም ቅርፊት የመሰለ ነገር ከዓይኔ ላይ ወደቀ። ማየትም ቻልኩኝ። ተነስቼም ተቀመጥኩ። ምግብም በላው፣ ውሃም ጠጣሁኝ። ከዛ ምን ሆነ መሰላችሁ? ቀድሞ አሳድደው የነበረው ኢየሱስ እሱ የእግዚአብሔር ልጅ መሆኑን መስበክ ጀመርኩኝ። ክርስቲያኖቹ ተገርመዋል። ይህ ሰው ቀድሞ ሊገለን ሲያሳድድ የነበረው የጠርሴሱ ሳውል ላይ አይደለምን? አዎ መልኩ የእሱ ነው፣ ውስጡ ግን ሌላ። ኢየሱስ እሱ የእግዚአብሔር ልጅ መሆኑን ከነማስረጃ እያስረዳው በደማስቆ ማስተማሪን ቀጠልኩኝ። በመለወጤ ምክንያት ቀድሞ ይወዱኝ የነበሩት ጠሉኝ። የክርስቶስን ተከታዮች ሳስር ይደግፉኝ የነበሩት ወዳጆቼ አሁን ሊገሉኝ ቀንና ሌሊት ይፈልጋሉ። ነገር ግን ክርስቲያን ጓደኞቼ በቅርጫት ውስጥ ከተውኝ፣ በከተማው ግንብ ቀዳዳ አሾልከው ከከተማ እንድወጣ ረዱኝ። ነገር ሲቀያየር እንዲህ ነው። አንዴ ክርስቲያኖች ሁሉ የሚፈሩት የጠርሴሱ ሳውል፣ አሁን ግን እንደሚታጠብ ልብስ በቅርጫት ውስጥ ለዛውም የበደላቸው ክርስቲያኖች ረድተውት ከከተማ ወጣ። ከከተማይቱም ከወጣው በኋላ ወደ ኢየሩሳሌም መጣው። ከደቀ መዛሙርትም ጋር ለመቀላቀል ሞከርኩኝ። እነርሱ ግን እስካሁን ደቀ መዝሙር መሆኔን አላመኑም ነበርና በጣም ፈሩኝ። አሁንም እነሱ ልክ ናቸው። መጥፎ ሰው ነበርኩኝ። ወዳጄ ባርናባስ ግን መጣና ወደ ደቀ መዛሙርቱ ወሰደኝ። ባርናባስን ሳላመሰገኑ አላልፍም። እኔም ወደ ደማስቆ እየሄድኩ ሳለው ጌታን እንዴት እንዳየሁት ጌታም እንዴት እንደተናገረኝ እንዲሁም በደማስቆ ጌታን እንዴት በድፍረት እንደሰበቅኩ አጫወትኳቸው! ከዚህ በኋላ ነበር የስብከት ጉዞዬ በግልጽ የጀመረው። ከዚያም ወዳጆቼ ወንጌልን እየሰበቅኩ ዓለምን መዞር ያስኩኝ ወደ ግሪክ፣ ወደ ሮም፣ ወደ እስያ አገራት። እናም የሚገርማችሁ ሁልጊዜ ስለ ኢየሱስ ስናገር የሆነ ነገር ሳይፈጠር አይቀርም። የሆነ ነገር ስላችሁ ሁከት፣ መታሰር፣ መመታት የመሳሰሉት ናቸው። ለምሳሌ አንድ ቀን ከአንዲት ባሪያ ሴት አጋንንትን በኢየሱስ ስም አስወጣውላት። አሳዳሪዎቿም እናመሰገናለን በማለት ፈንታ በአደባባይ አውጥተው ደበደቡን፣ ከሲላስ ጋር ነበርን። ከዚያም እስር ቤት ወስደው ጣሉን። አለቀስን አማረርን? አይደለም። እኔና ወዳጅ ሲላስ ግን እስር ቤት ውስጥ የምስጋና ድግስ ከፈትን። ድንገት አንድ ታምር ተፈጠረ። ምድር ተናወጠች፣ ታላቅ የመሬት መንቀጥቀጥ ሆነ። አጋጣሚ አይመስለኝም። ምክንያቱም በዚያ ቅጽበት የሁሉም መስራት ተፈታ፣ የወህኒ ቤቱ በሮችም ተከፈቱ። በመጨረሻም የወህኒ ቤቱ ጠባቂ ከነቤት ሰቡ ጌታን ተቀበሉ። ሌላ ደሞ ልንገራችሁ፣ በጢሮአዳ የተፈጠረ ነው። በሳምንቱ መጀመሪያ ቀን እንጀራ ለመቁረስ ተሰብስበን በማግስቱ ለመሄድ ስላሰብኩኝ ከነርሱ ጋር ስነጋገር ነበር። ንግግሬንም እስከ እኩለ ሌሊት ድረስ አራዘምኩኝ። በተሰበሰብንበትም ሰገነት ላይ ብዙ መብራት ነበር። አውጤኪስ የተባለ አንድ ጎበዝም በመስኮት ላይ ተቀምጦ ነበር። ንግግሬን ባስረዘምኩኝ ጊዜ እንቅልፍ እንቅልፍ አለውና ጭልጥ ብሎ ተኛ። ከሦስተኛውም ፎቅ ቁልቁል ወድቆ ሞተ። ያሳዝናል አይደል? እኔ ግን የወደቀበት ወረድኩኝና ደጋግም ያቀፍኩት። ነፍሱም ተመለሰች። ንግግሬን ስላልጨረስኩ ድጋሚ ወደ ፎቁ ወጣው። አውጤኪስም እንደ መጀመሪያው ንግግሬን ያዳምጥ ጀመር። ደግሞ ሌላው ታሪክ፣ ይህኛውን በጣም ታውቁታላችሁ፣ ብዙ መዝሙር ተጽፎበታል። የመርከብ አደጋው ታሪክ ነው። በመርከቢቱና በእኛ ላይ ታላቅ ጉዳት እንደሚደርስ ቀድሞውኑ ስለታየኝ በመርከቢቱ እንዳንጓዝ ነግሬያቸው ነበር። ግን የሰሙኝ ይመስላችኋል? አልሰሙኝም። እናም ጉዞ ጀመርን። እየተጓዝን እያለ ታላቅ ማዕበል መርከቢቱን መታት። ሁላቸውም በጭንቅ ላይ ሳሉ እግዚአብሔር የላከው መልአክ የነገረኝን መልእክት ነገርኳቸው። መርከቧ እንጂ ከእናንተ አንዲት ነፍስ አጠፋም አልኳቸው። በማዕበሉ ምክንያት መርከቢቷ ተጎዳች። እኛም ሁላችን በመርከቢቱ አስባሪ ወደ የብስ በደህና ደረስን። ደሴቲቱ ላይ ከደረስን በኋላ ብርድ ስለነበር ጭራሮ ሰብስቤ ወደ እሳቱ ስጨምር ከሙቀቱ የተነሳ እባቦታ እጄ ላይ ተጣበቀች። ወዲያው የደሴቲቱ ሰዎች ክፉ ሰው እንደሆንኩና እግዚአብሔር ሊገለኝ እንደፈለገ አሰቡ። እኔ ግን ማገዶ እንዳያንስ እባቢቱን እሳት ውስጥ እንደ ጭራሮ አራግፌ እሳት መሞቁን ጀመርኩኝ። በዚህ ጊዜ ደግሞ ክፉ ሰው ነው ያሉኝ እነዚያው ሰዎች አምላክ ነው ይሉን ጀመር።